ያለንበት ሁኔታ በጣም አስከፊ ሁኔታ ያን ያለ ነው እና የሁለት ሰባት ታሪክ አለመደገሙን ምንም የምናውቀው ነገር የለም። ሁለት ሰባት ላይ ሁላ ህዝብ አልክሷል እና ስቶፕ አታክ ሚግራንትስ ሪፊዩጂስ ኢን ሊቢያ ሊቢያ ላይ የሚደረገው የስደተኞች ጥቃት ይቁም ኣብ ልዕሊ ስደተኛታት ሊቢያ ዝግበር ጥቃት ጠጠ ይብል ኣብ ሳውዲ ኣብ የመን ኣብ ኩሉ ዝግበር ናይ ስደተኛታት ጥቃት ጠጠ ይብል እዚ ፖለቲካ ኣይኮነን ኣብ ዝኾነ ይኹን ክፍሊ ዓለም ዘለው ኤርትራውያን ይኹን ተጋሪ ይኹን ኢትዮጵያውያን ስደተኛታት ሕዋት ኩላትና እዮም ንኩሎም ብማዕረ ድምፂ ንኹን ቴንኪ ዩ አሳዛኝ ዜና ከወደ ሊቪያ እየተሰማ ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ደሳችሁ እያልኩኝ ዛሬም እንደተለመደው በአዲስ መረጃ መጥቻለሁ። እንደሚታወቀው እንግዲህ በሊቢያ የተሰደዱ ወገኖቻችን የድርሱልኝ ጥሪ እያስተላለፉ ይገኛሉ። ሊቪያ ላይ ከዛሬ ስንት ዓመት በፊት ሁለት ሺህ ሰባት ዓመተ ምሕረት እንደዚሁም በሊቪያ አድርገው ሲጓዙ የነበሩ ኢትዮጵያውያን እንደተረሸኑ እናውቃለን። አሁንም ያድርጊት ያለመፈጸሙ ምንም ማስረጃ የለንም። በያለንበት ቤት እየሰበሩ ወዴት እንደሚወስዱን አይታወቁም። ብዙ ኢትዮጵያውያኖች እያፈኑ ቤት እየሰበሩ እየወሰዷቸው ነው፣ ግን እዚህ አሉ አይባሉም። ስለዚህ እኛንም ድረሱልን ኢትዮጵያውያን ድረሱልን ከመሞታችን በፊት ዋካችሁ ፍትህ ጠይቁልን እያሉ በማህበራዊ ድረገጽ ባገኙት ክፍተት ላይ እየወጡ ጩኸታቸውን እያሰሙ ይገኛሉ። ይህንን ተመልክቶ ታዲያ በመላ ዓለም ያሉ ኢትዮጵያውያን ኤርትራውያን፣ በአጠቃላይ ሊቢያ በሚገኙት ኢትዮጵያውያን ድምፅ እየሆኑ ይገኛሉ። ስለዚህ ፍትህ እንሻለን ብለዋንና ፍትህ እንዲያገኙ ማንኛውም የሰው ዘር በሙሉ ፍትህ እንዲጠይቅላቸው በአክብሮት እንጠይቃለን። እኛ ኢትዮጵያውያን በደረሰብን ችግር ምክንያት በስደትና በረሃብ በጦርነት እየተናጠን እንገኛለን። ወጣቶቻችን በአንድም በሌላም በስደት፣ በረሃብ፣ በጦርነት እያለቁብን ይገኛሉ። ስራ በማጣት ተስፋ በመቁረጥ ህይወታቸውን እያጡ ይገኛሉ። ስለዚህ ዛሬ ዛሬ ዓለም ወዴት እየሄደች እንደሆነ መጨረሻው ዘመን ደርሶ ነው መሰለኝ። እጅግ በጣም ያለንበት ሁኔታ አስፈሪ ሁኗል። እጅግ በጣም አሳዛኝ ሁኗል። በቃ በየቀኑ የሚከሰተው ክስተት በየቀኑ የሚፈጠረው ነገር እጅግ በጣም ከባድ እየሆነ መጥቷል። በተለይ ለኢትዮጵያውያን ወጣቶች እጅግ በጣም ከባድ ጊዜ ነው። ምክንያቱም ኢትዮጵያ ተቀምጠው ስራ ተመርቀው ስራ ስንት አመት ለፍተው ስራ እናገኛለን ብለው ሲሉ ጭራሽ ስራ የማግኘቱ ነገር ጭራሽ ላማለኝ በሰላም በሰማይ ወተቷንም አላይ ምክንያቱም ቤተሰቦቻችንን እናሳልፋለን ተምረን ሎግ ማድረግ እንደርሳለን ሲሉ፣ ጭራሽ እንኳን ስራ ለማግኘት አይደለም እና ምንም ነገር ጠብ የሚል ነገር እንደለለ ሲያረጋግጡ፣ ህይወታቸውን አስይዘው ግማሾቹ ወደ ሊቢያ ግማሾቹ ወደ ጦር ሜዳ ግማሾቹ ደግሞ በየመን በረሃ ላይ እንደ ቅጠል እየረገፉ የባህር አሳ የሆኑ እየቀሩ ይገኛሉ። ዛሬም እንግዲህ በሊቢያ በረሃ ላይ የድረሱልኝ ጥሪ እየተደወለ ይገኛል። እንደሚታወቀው በ2007 ዓመተ ምሕረት ኢትዮጵያውያን ስደተኞች በሊቢያ በረሃ ላይ በአንገታቸው ላይ ካሪያ ተስሎ እንደታረዱ እናውቃለን። ምርጥ ኢትዮጵያውያን ወጣቶች ለዛውም ማለት ነው፣ ተስፋ ያላቸው ነገ፣ አገርን አቋርጠው ሄደው ካሰቡበት ደርሰው የእናታቸውን የቤተሰቦቻቸውን፣ አልያም የራሳቸውን ሕይወት ለመቀየር የተሰደዱ ኢትዮጵያውያን። ነገር ግን የጠበቃቸው ሌላ ነበረ። እነሱ ግን ሰማዕቱ ነዋን፣ በሃይማኖታቸው አንደራደርም ብለው የተሳለባቸው ካሪያ በአንገታቸው አርፎ ሕይወታቸውን አጥተዋል። ታዳ በዚህ ምክንያት አሁን የተሾመው ጠቅላይ እንኳ የሞቱትን ሬሳቸውን አምጥቼ ኢትዮጵያ አስቀብራቸዋለሁ ብሎ ቃል ቢገባም ለቤተሰቦቹ እንደሚታወቀው ምንም ነገር ወፍ የለም። ኢትዮጵያውያን በሊቢያ በረሃ ላይ አይቀሩም። ኢትዮጵያ መጥተው ስጋቸው የኢትዮጵያን መሬት ይቀምሳን ኢትዮጵያ ይመጣሉ ብሎ ተስፋ እንኳ ቢሰጣቸውም እነሱ የልጆቻቸው ሕይወት ቢነጠቁም ነገር ግን ልጆቻቸው መጥተው የኢትዮጵያን አፈር ይቀምሳሉ ኢትዮጵያ ይቀበራሉ ብለው ተስፋ ቢያደርጉም እንኳን ሊቢያ የሞቱትን አይደለም እየዞረ ኢትዮጵያ ውስጥ ላይ ምንም ፍትሕ ሊገኝ አልቻለም ማለት ነው። እንኳን ሬሳን ለማምጣት እንኳን ያንን የገባውን ቃል ኪዳን ለመፈጸም ቀርቶ ከዚህ ያሉት እናቶች ልጆቻቸውን ትምህርት ቤት ልከው እንኳ የመምጣታቸው የመመለሳቸው ነገር አሳስቧቸው ይገኛል ማለት ነው። ከቀን ወደ ቀን የኢትዮጵያውያን ስቆቃ እየጨመረ መጥቷል። ኢትዮጵያውያን እግዚአብሔር አምላክ የጨለመውን አንግቶ እንግዲህ ትንሣኤዋን እንዲያሳየን ሁላችንን በጸሎት በሃይማኖታችን ተግተን ወደ ፈጣሪያችን እንማጸን እንጂማ የኛ ኑሮ የኛ ህይወት እጅግ በጣም አሳሳቢ ላይ ደረጃ ደርሷል። ምክንያቱም አሁን ያለንበት ታይም ላይ እጅግ በጣም ነው የሚገርመው። እንደ ሰው እኛ ካሰባችሁት እኛ ኢትዮጵያውያን በምን አይነት መንገድ እያለፍን እንደሆነ እኛና ፈጣሪ ወይም ደግሞ በአይን የሚታይ ነገር ነው። ስለዚህ በሳውድ በረሃ ላይ ለሚንከራተቱ፣ እንደዚሁም በየመንገዱ ብዙ ግፍ ለሚደርስባቸው በሰው ሀገርም በሀገር ውስጥም እንደዚሁ በስቃይ መካከል ላሉ ፍትህ እንዲያገኙ እግዚአብሔር እንዲረዳቸው ከዚያም አልፎ ደግሞ ድምፅ እንድትሆኗቸው እየጠየቋችሁ ይገኛል ማለት ነው። ሊቢያ ያሉት ወጣቶች ሁለት ሺህ ሰባት የተፈጠረው በእኛ ላይ ያለ መፈጠሩ ምን ማስረጃ አለን? ምን መጠባበቅ ያለን? የኛስ ነገር እንዴት ነው? እባካችሁ ድምፅ ሆኑን፣ በህይወት እያለን ድረሱልን። ብዙ ወጣቶች ወንድሞቻችን ቤት እየተሰበረ እየወሰዷቸው ነው። የት እንደሚወስዷቸው ግን አናቅም። ስለዚህ እባካችሁ ድረሱልን፣ ፍትህ ጠየቁልን እያሉ ይገኛሉ። እናማ እናንተ ኢትዮጵያውያን ብዙ ተከታይ ያላችሁ፣ በቃ ድምፅ እንድትሆኗቸው በአክብሮት እንጠይቃለን። ኤርትራውያን ሰላማዊ ሰልፍ ወጥተዋል። እንደዚሁ ኢትዮጵያውያንም ባገኛችሁት አጋጣሚ የተመቻቸላችሁ ነገር ካለ እንደዚሁ ሰላማዊ ሰልፍ ወጥታችሁ በተለያየ ቋንቋ በመናገር እነዚህ ኢትዮጵያውያኖች በሊቢያ የሚገኙት ወጣቶች ፍትህ እንዲያገኙ እንድትማጸኗቸው በአክብሮት እንጠይቃለን። እኛም በቻልነው አቅም ድምፅ እንጠይቃለን ማለት ነው እናማ ውድ የሀገሬ ልጆች ሀገራችንን ሰላም ያደርግልን። በወጣችሁበት እግዚአብሔር አምላክ ይጠብቃችሁ። መብርሃን በመጎናጸፊያዋ በቀሚሷ ከልላ ከሚመጣባችሁ ማዕቱ ሁሉ ትሰውራችሁ። ሀገራችንን ትጠብቃትኝ። የወጣቶች ዘመን እንዲመጣልን ወጣቶች ተምረው ስራ ይዘው ራሳቸውን የሚለውጡበት ቤተሰቦቻቸውን የሚረዱበት እቅዳቸውን ራዕያቸውን የሚኖሩባት ሀገር እንድትሆንልን ፈጣሪያችን ይርዳን። አሁን ካለንበት መዓት ውስጥ ፈጣሪ በጥበቡ ያውጣን ለማለት እፈልጋለሁኝ። እንግዲህ ኢትዮጵያ ሀገራችን እንደሚታወቀው በአንድም በሌላም በኩል ብዙ ችግር ውስጥ ነን ያለ ነው። ከዚህ ችግር ሊያወጣን የሚችለው ደግሞ ፈጣሪም ጭምር ነው እና በፈጣሪ ኃይል ነው ሁሉም ነገር የፈጣሪ ፍቃድ ነው የሚሆነው እና ፈጣሪያችንን ብንማፀነው ብናለቅስ ብንመለስ ሁላችንም ብንመለስ ይሻላል ብዬ ነው የማስበው። ብንመለስላችሁ ፈጣሪ ጋር ልባችን ቢገናኝ ብናለቅስ፣ ማረን በቃ እባክህ እባክህ፣ ይቅርታ አድርግልን እባክህ፣ ከዚህ ማጥ አውጣን ብለን ብንማጽ ነው። እንደሚታወቀው በየመን በረሃ ላይ 181 ኢትዮጵያውያን የአሳራት ሆነዋል። እነዚህ በኢትዮጵያውያን የአሳራት የሆኑት አብዛኛዎቹ የራያ ተወላጆች ናቸው፣ ወሎዬዎች ናቸው፣ የትግራይ ልጆች ናቸው። ስለዚህ በየአመቱ በየአመቱ እንግዲህ ይሄ አሁን ነው የተፈጠረው። በየአመቱ በጣም ብዙ ሺህ ኢትዮጵያውያኖች እንደሚሞቱ እየተዘገበ ይገኛል ማለት ነው።

በቃ እንደገና እርሃቡ አለ ጦርነቱ አለ መገፋቱ አለ፣ ያ ያም ጭምር ወጣቱን ተስፋ እያስቆረጠ ይገኛል። እና እንግዲህ እግዚአብሔር ሀገራችንን ይጠብቃልና በቃ ሰላም አቡ፣ ሰላም ወንድሜ። ጓይላ ተልቀ። መንግስት አለ እንዴ ሊቢያ? አዎ፣ መንግስት አለ። ሊቢያ ላይ መንግስት የለም እያሉ እየተከራከሩ ነበር እኮ። መንት ላይ ነው? ቅድም መንግስት ስል ያለ በወታደር ነው የሚመሩት። አዎ፣ ግን አለ መንግስት። አዎ፣ ሁለት አይነት መንግስት ነው ያላቸው፣ ግን እርስ በራስ የማይስማሙ ሁሉም ሌባ ነው። ስለዚህ አሁን እየተደረገባቸው ያለው መንግስት አዋጅ አወጣ ሁሉም ስደተኞች ተለቅመው ወደ ሀገራቸው ይሸኙ ብሎ ነው አይደለም ያስርሻል ይወስድሻል የት እንደሚያደርግሽ ምንም የምታውቂው ነገር የለም ትወሰጃለሽ የት እንደምገቢ ምንም የምታውቂው ነገር የለም ብዙ ልጆች ተወስደዋል ቤተ ገንጥሎ ምናምን ነገር ገባሽ ቦታ ቦታ አላቸው እኛ አሁን አዲስ አበባ ላይ መርካቶ አብነት እንደምንለው ቦታው ሰፈር አለው ማለት ነው አሁን የሀገር ሰፈር ተሰብሮና ተወስዶ አሉ። ግን የት እንደገቡ የት እንዳሉ ምንም የሚታወቅ ነገር የለም። ድምጻቸው ምንም የተሰማ ነገር የለም። ገባሻ? ይግደሉን፣ ይረዱን፣ እኛ ምንም እናውቀው ነገር የለም። እኛ አሁን ያለ ነው ድምፁኑን ነው። እሺ፣ ምንድን ነው ምን እንበል አሁን? እኔ ምን በየቪዲዮ ልስራ ንገረኝ እስቲ። በቃ ቁሙ። በቃ እንደዚህ አይነት ነገር እንዲቆም በቃ እንዲ እንደ ማፈሱ አፈሱ እንዲቆም አዋጅሁ ማለት ነው። በቃ ሰፖርት እንድታደርጉ ነው የምፈልገው። እሺ እንሆናለን። ግን አሁን የጠፋ ሰው አለ ማለት ተወስዶ ተወስዶ የደረሱ ማለት ከሰዎች አሉ፣ የደረሱበት አይታወቅም። ስልካቸውን ይቀሟቸዋል። ማ አይደለም ፖሊስ፣ ማንኛውም ታክሲ አቁሞ ስልክ ይወስድብሻል። ምን ይልብሻል? ምንም የምታውቂው ነገር የለም። ይወሰዳል፣ ስልክሽ ይቀማል። ፖሊስ ጣቢያ ከገባሽ በኋላ ሜይ ቢ አዳ አስደውሎሽ እራሳቸው እንትን ሊያስወጡሽ ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክ ላይ ይወሰድብሽ፣ ሁሉ ነገር ነው ይወሰድብሽ። ገና ጃኬት ራሱ ካረግሽ ጃኬትሽ ይወሰዳል፣ አይደለም ስልክ ይቅርና። እኔማ የት እንዳሉ ለመናገር እኮ ነው። ስልክ ካላቸው ደውሉ አላላ ምንም የምናቀው ነገር የለም የት እንዳሉ ምንም የምናቀው ነገር የለም። የሀገሩ መንግስት ተኝቶ አያድርም። ለኛ ማለት ነው። ሁሌ ሁሌ ነው አዳዲስ መረጃ እየወጣ ያለው ማለት ነው። ምን አርጋችሁ ነው ስደተኛ ምን አረግ ምንም የሚያደርገው ነገር የለም። ምንም የፈጠር ነው ምንም የተፈጠረ ነገር የለም። እኛ ምንም እናደርገው ነገር የለም። እኛ የመጣነው እዚህ ሀገር ከዚህ ሀገር ለመውጣት ነው። በቃ ለመሻገር ነው። እኛ ምንም እናደርገው ነገር የለም። ወላ ምን ሰራው ስራ የለም። ወላ ምንም እንትን የምንለው ከቤተሰብ እያስላቅ ነው የምንኖረው። እሺ ግን ማለት ነው አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምን ምናምን ይችላሉ ልጆቹን ማንም አይጠይቃቸውም ወዳኝኑም ልሽ የዛሬ አንድ ወሩን አካባቢ ኩላሊቱና ወጥ የተጣለ ዙዋራ አካባቢ ላይ የተጣለ ሰው ጓደኞችን አነገር እንደዚህ እንደዚህ ወጡ እኮ ሰው ተጥሏል አንተ ብሎ ተነግሮኛል ገባሽ ምን እንደሚያደርጉን አናውቅም ህገ ወጥ ስለሆናችሁ እኮ ነው አሁን እናንተ ህጋዊ ብትሆኑ መብት የመጠየቅ መብት አላችሁ ግን ህገ ወጥ ስለሆናችሁ የሊቢያን መንግስት ራሱ ማንም ሊጠይቁ አይችልም እንደው እሱማ ልክ ነሽ። ማን ይጠይቋል? ግን በቃ ለደር የአውሮፓ ህብረትና ጫና ካረገባቸው ወዶ ሲሆን በግድ እንትን ይላል ያቆማል ያለውን ነገር ከዚህ በፊት ሁለት ሺ አንድ ነገር ላይ ተደርጎ ነበርና፣ አሁን ደግሞ የከፋ ነው፣ ያስጠላ ነው። ገባሽ? አምርሮ ነው የተነሱት። ቀን በቀን አዳዲስ መግለጫ የሚወጣው ቀን በቀን አዳዲስ መግለጫ እየወጣ ያለው። እሺ እኛ አሁን ምን እናድርግ? የት እንሂድ? እኛ ቪዲዮ እንሰራለን። እኛ ሚዲያው ላይ ድምፅ እንሆናለን። ቪዲዮ እንሰራለን። በቻልነው ቋንቋ በአረብኛም፣ በእንግሊዝኛም በአማርኛም ቪዲዮ እንሰራለን። ድምፅ እንሆናችኋለን በተረፈ ግን ከኛ በላይ ደግሞ ፈጣሪ ድረስላችሁ አይዟችሁ ያልፋል ይህን ለማለት ነው በቃ በድምች ቅም ሰፖርት አርጉን በቃ እንደዚህ ሰፖርት እንድታረጉ እንፈልገው ድምፅ እንሆናለን አይዟችሁ እሺ ወንድሞቻችን ፈጣሪ ይጠብቃችሁ አላህ ይጠብቃችሁ እሺ ሰላም እሺ አይዞን አይዞን አይዞን ያሳዝናል በእናታችሁ በጣም የሚያሳዝነው ተጠልፎ የተወሰዱት ምን ላይ ደርሰው ይሆን መቼም ያለ ጥቅም ምንም ነገር አያደረጉም። ሊገሏቸው አይችሉም፣ ገደሏቸው ምንም አይጠቀሙም። በቁማቸው ኩላሊታቸው ምናቸው ሊያወጡባቸው ነው። ሊቢያ በጣም ክፉ ሀገር እኮ ነው። አትሄዱ እንላለን ሁሌ፣ አትሄዱ ግን የሚሰማን አጣን። እኔ አሁን ስንቴ ነው የምናገረው እዚህ ቤት፣ አትሄዱ መተው። ወንድሜ ሊቢያ ታግቶብኝ ገንዘብ አሰባስብ፣ እኔ ለሊቢያ አላሰባሰብም። አትሄዱ፣ አላልቁም ይላቸዋል። ሄደው ችግር ውስጥ ካልተዘፈቁ በስተቀር አይሰሙም።